ይሄ እንደሚመጣ ገምቼ ነበር ወገን እንዳምሳ ሳይውል ሳያድር አይ ቤቴ ጉድ አይ ቤቴ ጉድ አይ ቤቴ ጉድ አሁን ደግሞ እዚህ ጋር ሌላ ትኩሳት በቃ ልዑልንኮ ካላነሳችሁ እንደ በወሪያችሁላ እንደ ቅመም ካላስገባችሁ ደስ የማይላችሁ ነገር። እረ ምን ጉድ ናችሁ? ምን ጉድ ናችሁ? አንቺ ማነሽ? ልዩ ነው የሚባልሽ? ምን ልዩ ነሽ? አንቺ ገልጡ ለአንቺ ሰሞኑን ሲረዳ ያብን እንድታገኝ የሚያደርገው ነገር ጥረቱ ሲቀርብሽ የሄሉ መደሰት ያስደስተኛል ብሎ ሊተው ሲፈልግ አንቺ ዞረሽ እሱን ወጋሽ ቢገባሽ እኮ ኑሮ ልዑል ለአንቺም ጭምር ያብ ለአንቺም ጭምር ማን ነው ልዑል እፍ ተምታሳብኝ ጠንበለሌ ለአንቺም ጭምር ነበረ ሲለፋ የነበረው ማለት ነው ምክንያቱም ሁለት ሴትን እያለ እንደዚህ ኢቨን እስካሁን ባለው ደቂቃ ድረስ ለአንቺ ነበረ ሲቆም የነበረው ወይኔ የበላቸው ለካ ሰላምም ማላልኳ ያደረጋችሁ የቀርበሉኝ ቤተሰቦች ሰላም ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም እኔ ጋር፣ ሁሉ ሰላም ሁሉ መልካም እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ተሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስሌት በኮሜንት እንድሰጡኝ እያልኩኝ ቤተሰቦች ፕሊስ ሰብስክራይብ ሳታደርጉ የምታዩ ቤተሰቦቼ ሰብስክራይብ ብታረዊ በጣም ደስ ይለኛል ማለት ነው። እንዲሁም ደግሞ ላይክ አድርጎ አይከፈልበትም። የምታዩት ብዙ ናችሁ፣ ላይክ የምታደረጉት ጥቂቶች ናችሁ። ምን ችግር አሉ? ተከፍሉበት አላችሁ? ለማንኛውም እንግዲህ ወደ ሀሳባችን እንሄዳለን። እንግዲህ ዛሬ ሄዱሻ ያረገዘችው ከልዑል ነው ብለው መጡላችሁ እነጀግኖቹ ይ ዘንድሮ እኔ በነገራችን ላይ ማለት ገና ደግሞ ሌላ የሚመጣም ነገር አለ። ዝምብላችሁ ጠብቁ። እናንተ ብቻ የሚጠበቅባችሁ ጆሮችሁን በመኮርኮሪያም ኮርኩሩት፣ በምንም ኮርኩሩት፣ ጽድት ጽድት ጽድት ታርጋችሁ ብቻ የሚገባው እንደገና ለመቀበል ዝግጅ ሁኑ ማለት ነው ውዶች፣ ዬ ነገር ግን እንግዲህ በዛሬው ቪዲዮ ላይ እናንተ የምትሰጡት ሀሳብ ይኖራል። እኔ የራሴን ሀሳብ እናገራለሁ ማለት ነው። ምክንያቱም ብዙ ያያዝኳቸውና ያየኋቸው ነጥቦች ስላሉ ማለት ነው። ልጅቷን ይችን ልዩን እስካሁን ድረስ ያብ ደፍሮ በቃ ከሄሉ ጋር ሆኛለሁ ማለት አልፈልግም። እንዳያችሁት ቪዲዮ ላይ ውሳኔን አሳውቀኝ ሲል ወይም ደግሞ ልዑል ከአንቺ ጋር ነው የሚቀጥለው። ሄሉ የልጁ እና ስለሆነች ሊንካባ አካባት ብቻ ነው ሲለው በጣም የሚነድደው በልዑል ነበረ፣ እያያችሁት ከሆነ ማለት ነው። ስለዚህ በልዑል መናደድ እንትተ ውሳኔህን ነው ማሳወቅ ያለብ። ሲቀጥል ደግሞ ሄሉም ልትጠነቀቅ የሚገባው ነገር ልክ እኔ ከሰሞኑ ምን ብያችሁ ነበረ፣ ሴት ልጅ ወንድን ልጅ ማሸንፍ ወይም ደግሞ ማያዝ ስትፈልግ ልጅን በቃ እንዴት ነው እንደ መያዣ ትጠቀማለች። የብዙ ሴቶች እንትን ነው የሰራችሁ። ሄሉ በነገራችን ላይ እዚህ ጋ ማለት ነው አንድ ወንድ አላፈቅር ሲላት ወይም ደግሞ ወደ እሷ ህይወት መምጣት ሲያቅተው ባረግዝለት ይመጣል ብለው ብዙ እህቶች ያለ ፕሮግራም ያለ አግባብ ልጆችን ወደዚች ምድር አምጥተው ሲበሳጩ፣ ልጆችም ሲያበሳጩ የሚኖሩ አሉ እና ሄሉ ያ እድል እንዳይገጥማ ትፈራለሁኝ። ምክንያቱም ያ በአሁን ያለው ለልጁ ሲል ነው። እንዳያችሁት ከሆነ ሄሉን ፈልጉ አይደለም። ምክንያቱም ከንግግሩ ማየትና መረዳት ትችላላችሁ። ለልዩ ደፍሮ ሊነግራት አልፈለገም። ውሳኔን አሳውቀኝ እንኳን ስትለው ልዑል ላይ ነበር ሲናደድ የነበረው። ዝም ሲል ተናገር፣ ሲናገር ለምን ትናገራለ ነው እየተባለ ያለው ልዑል። በዚህ ሰዓት ማለት ነው ሄሉን ካያችኋት፣ ተናገር እያለችው ነበረ። ስለዚህ አሁን መጨረሻ ላይ ልዑል የተናገረው ንግግር አለ አይደል የፈለገ ተአምር ቢሆን አሁንም ቢሆን ውሳኔው ትክክል አይደለም። የያብ ውሳኔ ትክክል አይደለም። ብዙዎቻችሁ ተደስታችኋል፣ ሄሉ ልጅ በማግኘቱ ሁላችንም ደስተኞች ነን፣ አይከፋንም። ነገር ግን በእንደዚህ መንገድ ባይሆን ደስ ይለን ነበረ። ከሆነም በኋላ ራሱ ደግሞ ማለት ነው አባትየው አባት ለመሆን እንጂ ባል ለመሆን አይደለም። ባል ሚስቴ የሚያስብል ደረጃ አይደሉም። ምክንያቱም እሱ አሁንም ከዛች ጋር ያልጨረሰው ነገር አለ። ሳምንት ወይም ደግሞ ከሰሞኑ ቱ ዝም ብላችሁ ጠብቁ፣ ያችን አርግዛ ትመጣለች። ኦኬ። ስለዚህ ይሄ ሰውዬ ምን ሊሆን ነው? ምን ሊሆን ነው? ኔነኛ አጣብቂኝ ውስጥ የገባው አላለም ታላለም እንጂ የድመት አይኑን ይዘው እያቁረጨለጫ አያም ቲክቶክ ላይ ዛሬ ቅድም የሰራው ቪዲዮ እንዴት ነው እንዴት አያችሁት? ቲክቶክ ላይ ሳማ አይኗን እያጎረጨጨ እሱን በኮሜንት ተያይዘውት የለም እንዴ? እስቲ ይችን ሳምንት ሳምንት እንኳን ቢያንስ በጭቅጭቅ ቢሆን አብራችሁ እንያችሁና፣ ሳምንት ደግሞ ሌላኛው ጦርነት ይከፈታል ማለት ነው። እስከዛ ድረስ ግን ያው በዚሁ በጭቅጭቅ ይቀጥላል ማለት ነው። ምክንያቱም አሁን ልጅቷ ምንድን ነው እያደረገች ያለችው ያ ተጠራጣሪ ሆኖ ከሄሉ ር እንዲርቅ ወይም ደግሞ ወደ እሷ መመለስ እንዲችል ያረገችው ጥረት ነው። ዛሬ ካያችሁት ማለት ነው። ምንም እንደው ማለት ነው ሳማት የተባለውን ቪዲዮ ልዑል ሳማት የተባለውን ቪዲዮ በደንብ አቅርባችሁ እዩት። ስወዳችሁ ተቆር ቁርጥ ብላ ፓርቷን ስላያችኋት ነው። ምንም የተሳሳሙት ነገር የለም። የሆነ ነገር ሲወራ በቃ ቅፍ እንደሚደረገው እንደ ማንኛውም ሰው ቅርቅር ብላ ነው ቅፍ ያደረጋት። ዝም ብላችሁ ይዩት። የእውነት ስለ እውነት ማለት ነው። ምንም ምንም የሳመች ነገር የለም። ቪዲዮውን በደንብ ይዩት። እውነት እኔ ትናንትና ነው የሆነ ሰዎች ቀርጠው ቆርጠው ቲክቶክ ላይ ፖስትተውት ሳምሪሁ፣ አሁን የቱ ጋ ነው ሄሉ የሳመች እሱም ብለው ላኩልኝ በውስጥ ማለት ነው። የምር ነው የምነግራችሁ። ጭራሽ አልሳመችም፣ አቅርባችሁ ማየት ትችላላችሁ፣ ቪዲዮውን ማለት ነው። ልዑልና ሄዱ ከእህትና ከወንድም ውጪ ምንም አይነት ነገር የላቸውም። በቃ ልዑል የራሱን ህይወት በቅርብ ጊዜ ያስተዋውቃችኋል፣ ያሳያችኋል። ብያችኋለሁ እኮ አደለ፣ ለምንድን ነው መቀበል ያቃታችሁ? በቃ የዛኔ ደግሞ ምን ልትሉ ነው? ደረበ ልትሉ ነው? እሱንም እውነተኛ ህይወቱን አምጥቶ ያሳያችሁ ፍቅረኛውን ሲያስተዋውቃችሁ ምን ልትሉ ነው ነው? እኔ የዛን ጊዜ ምን አይነት መልስ ልትመልሱ ነው? መቼም ደረበ ብትሉ ያችም ታብዳለች በተሯ። እና አሁን ደግሞ ጭራሽ መሳሳሙን ሰበብ አድርጋችሁ አብራው ተኝታለች ሊመጣ ነው እኮ። ምክንያቱም እንደ ዛሬው ንግግር ካያችሁት ምንም አይነት ተዘዋዋሪ ንግግር የለውም። የልጅቷ ንግግር ቀጥታ ያረገዘችው ከልዑል ነው አለች። አስባችሁታል ይሄ ማለት ያ አሁንም ቢሆን እንዳልፈላ ሽሮ ዘይት እንደሌለው ሽሮ መገንፈሉን ካላቆመ ድጋሚ ከሄሉ ጋር ይለያያል ማለት ነው። ምክንያቱም መቼስ ልጅ ፆታ መሆነ የማን ልጅ እንደሆነ አሁን አይለይም፣ መረገዙን ነው እንጂ ይሄ ልጅ ይሄ ሰው መረጋጋት ካልቻለና ሄሉን ጥርጣሬ ውስጥ ማስገባት ከጀመረ ድጋሚ ይለያያሉ። ይሄ ግልጽ ነው። ምክንያቱም እሱ ልቡ አላረፍም። ዛሬ እንደዚህ ምንም መስማት አልፈልግም፣ ወይ ራሴን መጠራጠር አልፈልግም አላለ። ዝም ብላችሁ ጠብቁ። ምናለች ሳምሪ በሉ። ነገ እሳት ጎርሶ ሳት ለብሶ ነው የሚመጣው፣ ወይ ያብን ልዑል እንደለመደው ለመቀጥቀጥ ይመጣል፣ ወይ እንደለመደው ሄሉን እንደ ባሎኒ ኳስ ከቀኝ ከግራ ሲያዳፋ ታዩታላችሁ። ምክንያቱም ይሄ ገና አልበሰለም እኮ ያ ብኮ ገና ነው። ብዙ ነገር እኮ ይቀረዋል ውዶቼ፣ መረጋጋት ይቀረዋል፣ መስከን ይቀረዋል። አፍላ ወጣትነት ላይ ነው ያለው። በቃ እንዳልፈራሹ ነው፣ መገንፈል ነው በየደቂቃዎቹ። ስለዚህ እንዴት አድርጎ ነው ህይወትን መምራት የሚችለው ወገን እንዴ? ቆም ብላችሁ እኔ አስተውላችሁ እንድትናገሩ ወይም ደግሞ ኮሜንት እንድጽፉ ስለምፈልግ ነው። በኮሜንታችሁ ነገ መለሳለሁ። ምክንያቱም ብዙ ኮሜንት አሁን ስለማይጻፍ ቪዲዮን ማየት እንጂ ሀሳብ የመስጠት እንትን አይልም። ነገ ግን ሙሉ ኮሜንታችሁ ብዙ ስለሚኖር ኮሜንታችሁን እያየን ቪዲዮ እናመጣለን። ግን ለዛሬው የኔን የራሴን ሀሳብ እነግራችኋለሁ። እናንተም ደግሞ የተሰማችሁን በኮሜንት ታስቀምጣላችሁ ማለት ነው። እና የዛሬውን ቪዲዮ እንዴት አያችሁት? ምን ተሰማችሁ? ማለት ምን ከውስጡ ምን ያዛችሁ? እኔ በራሴ ያዝኳቸውን ነጥቦች ነገርኳችሁ። አንደኛ ያም መረጋጋት የሚባል ነገር የለውም። ነገ ሌላ ነገር ነው የሚፈጠረው። ይሄ እየመረራችሁ ዋጥ። ነገ አዲስ ነገር ይመጣል። ዝም ብላችሁ ጥቡ። ምክንያቱም መጠራጠር አልፈልግም። አላደለ ከትንሽ ደቂቃዎች በኋላ መጠራጠር ይጀምራል። ኦኬ፣ የዛን ሰዓት ደግሞ ሄሉም ትናደዳለች። ካላመንከኝ የሚል ይመጣል። ጸብ የሚጀምረው ከትንሽ ስለሆነ ማለት ነው። ሲቀጥል ደግሞ እሱ ከልኡል ጋር ጥላች አለበት። ታውቃላችሁ፣ እንደገና የረሳሁል ነገር እያም ማለት ነው ከዚህ በኋላ ከማን ጋር መዋል እና መሄድ እንዳለብሽ እኔ ነኝ የምወስንሽ፣ አልካት ሰውዬ። ያስገባሃት አግብተህ በፍቅር ልታኖራት ነው? እስር ቤት ነው ልጅቷ የምትገባው። ማለት መውጣት መግባት የሚታየው እኮ እስር ቤት ነው። ፖሊስ ነው ሌባን መውጣትና መግባት፣ ወንጀለኛ ነው የሚያየው። አንተ ወንጀለኛ ናት እንደ ሄሉ ለአንተ ወይም ስራ ልታስሰራት ያስገባት፣ አጋዥ እኮ ነው ያስመሰልካት ንግግር ማለት ነው። አንተ ልታዛት አትችልም። ህሊናዋ ነው የሚያዛት። ሲቀጥል ደግሞ አንተ ምናልባት ሄሉ እንደዚህ ባታረጊ እንደዚህ ባታረጊ ልትወያይ ትችላለ፣ አንተም እሷን እሷም አንተን። ከዚህ ጋር ነይ፣ ከዚህ ጋር ትምጭ ብላችሁ መገደደብ አትችሉም። ምክንያቱም ይሄ እስር ቤት ነው የሚባለው። ከከሌዋ ጋዋይ ከከሌ ጋር እንዳትይ ብለ መውሰን አትችልም። በቃ ማመን ነው ያለብህ፣ ነገሮችን ማመን። በትዳር ላይ ጥርጣሬ፣ በህይወት ላይ ጥርጣሬ ካለ ያ ህይወት ዘላቂ እንደማይሆን ሁላችንም እናውቃለን። ጥርጣሬ የብዙ ሰዎችን ቤት ስላፈረሰ ማለት ነው። ስለዚህ አንተ አሁንም ገና ብዙ የሚቀር ነገር አለ። አንደኛ ሄሉን ብለህ ሳይሆን ልጅ ብለን የመጣኸው። ሁለተኛ ሄሉን ማድረግ የምትፈልገው እንደ ቤት አጋዥ፣ እንደ ቤት ስራ እንደምታግዝ ሰው አስረ ቁጭ ማለት ነው የምትፈልገው። ምክንያቱም ሰው እየመረጥክላት ነው ማግኘት የምችለው ከዚህ በኋላ ያንተን ሀሳብ የተቃረነ ሰው ሁሉ ከሷ እንዲቀርብ አትፈልግም። ያ ደግሞ ስህተት ነው። ስህተትን እኔ ምንድን ነው ስህተት ብለን ነው እንጂ ማሰብ ያለብህ ራስን ለማስተካከል ለማረም ነው እንጂ መሞከር ያለብህ እሷን መገደብ አችልም። ከሌን አገኝ ከከሌ ጋር ታገኝ ማለት ይሄ ለእኔ እስር ቤት ነው። እስር ቤት ነው። ታውቃላችሁ በሰዓታት ከቤተሰቦቻችሁ ጋር የምትገናኙት ምናምን እስር ቤት ነው። አለ ቤተሰብ ሰዓት ተወስኖላችሁ አለቀ፣ ሰዓት ተብላችሁ ቻው ቻው ተባብላችሁ የምትለያዩት፣ እንጂ ሰው ትዳር ላይ ሆኖ በዚህ ልክ ሰው አይጠብቀውም። አንተ ጠብቀህ አታድናትም። በነገራችን ላይ ማለት ነው፣ ህሊነዋ ነው እንጂ የሚያጻት። ይሄ የኔ አስተሳሰብ ነው። እናንተም በኮሜንት ላይ ሀሳባችሁን ማስቀመጥ ትችላላችሁ። ውድ ቤተሰቦቼ ስለተከታተላችሁኝ ከልብ አመሰግናለሁ። በድጋሚ ላይክና ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እስከዚህ ሰዓት ከጎኔ ለሆናችሁ ሁሉ እግዚአብሔር ያክብርልኝ። ከልብ አመሰግናለሁ። ከዚህም በኋላ ወዳችሁ ፈቅዳችሁ ወደ ቤት የምትመጡ ቤተሰቦቼ ቤት ለእንግዳ እንኳን ደህና መጣችሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው